አሁን እዛ ቤት ነው ቤት ነው ገብታችሁ እንደዚህ ማክቶ ነው፣ እኛ ጋር ምን ያፋጥጣችኋል? ለንገሪሽ ማለት ነው። አንዳንድ ሰው ዩቲብ ላይ ማለት ነው ቀን አምስት ፎቶ ፖስት ያደርጋል፣ አምስት ቪዲዮ ማለት ነው። አስታይት ይሰጣል ዩቲብ ላይ። እኔስ እኔ አስታይት ማስጠት አይችልም እንዴ? ማፍትሽ ነው በገዛ ስልክሽ። አንዳንድ ሰው አዎ፣ አስታይት ይሰጣል፣ ገንዘብ ይበላል ዩቲብ ላይ። እኔ ግን ቲክቶክ ላይ በገዛ ገንዘብ በገዛ ዋይፋ ማብራት ይችላል ነው ምንም አታመጡ

ኮመንት አትጻፉ ማለት ፈልጌ ነው። እሺ እኔ መንንብብ አልወድም እና ኮመንት ውደ እግዚአብሔር ምስክሪ ማለት ነው የወጣው ማንበብ ችግር ነው።

በራሴ ሙድ ፈታ ማለት ወዳለው ለዛ ነው። በቃ በገዛ ቤትሽ በራስሽ ሙድ ፋ ማለት ኦኝ ወዲ ብለይ ወጣችሁ ማለት ነው። ቡሩኬ እንዲሆነ ሃይሚ እንዲሆነ ብላችሁ ምድረቅ ቅንቅና ሙሉ ታወራላችሁ። እኔ ግን ላይፍ ሲፈርት ማለት ነው። ለኔ ተርደስ ምታውሩ ትላላችሁ

በጣም ነው ህርድብን ብሎሽ። ምክንያቱ አንቺ ፉንጋና ከሰው መጨረሻ ስትሆን ነው፣ ሰው ወድሽ ያለች እኔ የሆነ ነገር ማለት ነው። አንድ አመት ውስጥ ነው ማለት ነው። እግዚአብሔር ነብል ፤ ስለዚህ ማለት ነው እነሱ ቆንጆ ናቸው፣ በጣም የሚያምሩ፣ በጣም ደስ የሚሉ ቀጣችሁ እናንተ የእነሱ ምን መልክ ስታጡ እነሱ ላት ይቀናላችሁ። የእነሱ ጸባይ ሲጠፋችሁ ርድብን ትላላችሁ። ቁመት ስታጡ ደግሞ የሰው ቁመት የራሳችሁ ለማድረግ ትሮጣላችሁ። ምን ይሻላል? ምን ይሻላል? አላለዘፋኝ